ቀጣይ የሚሆነው ለመጀመሪያ ጊዜ የብሔራዊ መረጃ ደህንነቱ መስፍንና የማስረሻ እና አረጋ ከበደ ቤተሰብ ገብተዋል። ትንሽ ደስ የማይለው የጎንደሮቹ እየጠየቁ ያለው እነ ተመስገን፣ ጠቅላይ ሚኒስትር፣ ምክትል ጠቅላይ ሚኒስትር እና አረጋ ከበደ ክልሉን ስለሚመሩ ከጎንደር የምንገባው ሰዎች እንደ ማስረሻ ለምን አቀባበል አልተደረገልንም? እና ነጸዳሉ። እነማ ሲገቡ የሆነ ግቢ ውስጥ የሆነ መከላከያ ሰውዬ መጥቶ ቆሞ ነው የተቀበለው። ከዛ አበባን የተሰጠን እንደዚህ ማለት ነው። ተመልከቱ፣ እና የሆነ ሰርግ ደርሰን የመጣን ነው የሚመስለው ስትቀበሉን። በቴሌቪዥን በምናምን ለምን አልተደረገልንም? የሚል ነገር አለ በዚህ በጎንደሮቹ በኩል ማለት ነው እንጂ ጎንደር ያሉት እነ ጌታ አስራደ እነያሱ ጨርሰዋል፣ ጨርሰዋል። ደረጀ ነው ያለሰነው የእሱ ልጆች ግን እየወጡ ተሾመ አሜሪካ ሊወጣ ሁሉን ጨርሶ አግብቶ ፈርሞ ነው ያለው። እኔ ስትነግረኝ ዘመዴ ነው ቤተሰብ አግቢውና ውሰጂው ብሎኝ እንጂ እኔ የራሴ ሕይወት ያለኝ ነው ብላኛለች። ግን ያም ሆነ ሽባ አድርገዋለች። በዚህ በኩል እነ መከታውን፣ በዛ በኩል ደግሞ እነ ተሼ ማለት ነው። ከጎንደር እነዚህ ይወጣሉ እና ይመጣሉ። ስለዚህ አሁን ድርድራቸው ስንመጣ ልክ እንደ ማስረሻ አይነት አቀባበል ይደረግልንም እና በቀበሌ ሊቀመንበር በምናምን ሳይሆን እንደዚህ በቃ ካሜራ ምን ተዘጋጅቶ ነገ ገቡ ገቡ መባል አለበት። ሲጀመር እኛ ደግሞ የምንመጣው ሰዎች አሁን ፕሮፌሰሮች ነን፣ የጎንደር ዩኒቨርሲቲ ነው አደራጅቶ የላካቸው፣ ሲመጡ እንደዚህ ተቀበሉ። እነሱ ዘመዳማቾች ስለሆኑ እንደዚህ ተቀባብለው፣ እንዴት ይሄ ጥሩ አይደለም። ስንመጣ ደግሞ እኛ ትንሽም ቢሆን ሰራዊት ይዘን እንመጣለን። የኛ የራሳችን ሰራየት አለን። ማስረሻ ብቻውን የመጣው የሚል ነገር ነው ያላቸው። የጎንደሩ ያለቀ ነው። ከጎንደር ሌሎቹ ከነሀብቴ ግሩፕ ወደ አሜሪካ መውጣት የሚፈልጋለ። ሲመጣም በጫና የመጡ አሉ። እነ ባይን እነ ሳሚን የተቀላቀለው ሀይል በሽማግሌዎቹ፣ በአረጋውያኑ፣ በጎንደር አባቶች ጫና ስለሆነ የመጡት እዛ ውስጥ ያሉት አፋድ ስለሆኑ አንዴ የተለከፉ ናቸው፣ አንዴ የተወጉ ናቸው። በአጠቃላይ እዛ ያሉት ወጪ ናቸው። ከአሁኑ ወያኔ እንዲያርጋን ሻቢያ እንዲያርጋን የሚሉት ወያኔና ሻቢያን ስበብ አድርገው መውጣት ነው የሚፈልጉት። ይወጣሉ። ይህን እርማችሁን ቁረጡ፣ ይወጣሉ። ይወጣሉ። ሲሄዱም ምናልባት አሁን እነሱ የተሰጣቸው ሚሽን ወይ አርበኛ ሳሚን ወይ ራሱ ሀብቴ ውልዴን መጥተው ጥለው ገለው በጎንደር ውስጥ ትርምስምስ መፍጠርና ፋኖችን ማዋጋት ነው የፈልጉት። ለዚህ ሀብቴም ቢወጣ ይውጣ፣ ግን መጠንቀቅ አለበት። ሳሚ ራሱን በደንብ አድርጎ መጠንቀቅ አለበት። ራሳቸው መጠበቅ አለባቸው። ጎንደር ለሌላ ትርምስ ያዘጋጁት ይመስለኛል። ስለዚህ ያንን ማድረግ አለባቸው እንጂ ከነ ሀብቴ ጋር ወደዚህ ወደ አፋድ የገቡት በአብዛኛዎቹ ይወጣሉ። አሁንም ባለፈው ሀያ ባለፈው አስር ምናምን ሀያ ሆነው ወጥተዋል። አለቀ። በእስክንድር በኩል ብር ልኮ የነበረው ዳያስፖራ በሙሉ የገዛው መሳሪያ መልሶ ብልጽግና መልሶ በአዴን ወስዶታል ማለት ነው። የሚያሳዝነው እሱ ይህ፣ የምታዩት መሳሪያ በሙሉ ይሄ ዳያስፖራ የገዛው ለእስክንድር ሰጥቶ ማለት ነው እና ብታሟያል ምናምን ሰጥቶ የተገዛ ነው ይሄ መሳሪያ እንዳለ በአዴ ለብልጽግና ገቢ ይሆናል ማለት ነው። እና ጎንደር የጎቤ ክፍለ ጦር ሰጠኝ በብል ብርጌድ ብለው የሚጠራው አፋባ ውስጥ የገቡ ናቸው። የሚፈልጉትን ነገር አላገኙ የተሰጣቸውን የሚሸናላሉ። እነዚህ ወጥተው ይገባሉ ማለት ነው። ብዙ አይደሉም። ከወሎ ምንም የቀረ የለም። የቀሩት ኮሎኔሉ ናቸው። ኮሎኔሉን ምን ነው የምትፈልገው ብለው ይዘውታል። እንደኔ እንደኔ ኮለኔሉም ቢለቁትና ቢገባ፣ ምክንያቱም በሽተኛ ነው፣ ህመምተኛ ነው። እድሜ ያለ ጦስም ከሚሆንባቸው እነ ድርሳን እንዳሉት ከበውታል ምንት የሚሉ ከሆነ ሌላ ጦስ እንዳይመጣ ያው በሰላም የምትሄድበት ማስረሻ የገባበት ግባ ብሎ መላክ ለቀበቅ ስለዚህ እግዚአብሔር ትኬት የቆረጠለትን ሰው እዛ ሌላ ጦስ ከሚመጣ እንትናንም መላክ የታወቁ ስለሆኑ ማለት ነው። ምናልባት አሁን እንግዲህ እነመከታው ጋር ያለው ነው። እነመከታው ጋር ያሉት ዝብርቅርቅ ያለ ነገር ነው ያላቸው። ጦሩ መሪያቸውን ነው የሚሰሙት። መከታው ሁለት ልብ ሊሆን ይችላል። እስክንድርም ደግሞ ምናልባት አሁን ወየቁ እስረኛ ይሆናል አርገውታል ወይም ደግሞ የማርያም መንገድ ይሰጡት እና በቃ የዳንተ ምግባ ይሉታል። እስክንድር ግን የሚገባው የሚመስለኝ እኔ መዝግቡልኝ። እስክንድር አሁን በቅርብ ካልገባ ከገባ ይገባል። በቅርብ ካልገባ ግን ምርጫው እስኪመጣ የሚጠብቅ ይመስለኛል። ልክ ምርጫው እስኪመጣ ይጠብቅና ምርጫው፣ አብይ እንግዲህ ፕሬዚዳንት ነው የሚሆነው አሁን ከዚህ በኋላ ያለው ነገር ይሄ፣ የምክክር ኮሚሽኑ አብይን ፕሬዚዳንት ነው የሚያደርገው። ከዚህ በኋላ ጠቅላይ ሚኒስትር የሚባል ነገር አይኖርም። ሀገሪቷ በፕሬዝዳንት ነው የምትመራው። ይሄንን ደግሞ ይዜማም ዛሬ ጥያቄ ማቅረቡን ሪፖርተር ጽፎታል ሁላችሁም የሚያያችሁት ይመስለኛል። ይዜማ ራሱ ከዚህ በኋላ ሀገሪቷ የፖለቲካ ስርዓት እንዲቀየር እና ከፍተኛው ስልጣንም ፕሬዝዳንት እንዲሆን የምክክር አጀንዳውን ለምክክር ኮሚሽኑ ሰጥቷል ማለት ነው፣ ለምክክር ኮሚሽኑ ሰጥቷል። አብይም፣ እነዚህን የምክክር ኮሚሽን የተባሉትን ዶክተር መስፍን ያዘጋጀው ለዚሁ ነው። የእነሱ ስራ ግባቸው መጨረሻ ላይ አብይን ፕሬዝዳንት አድርጎ ማስቀመጥ ነው። የፕሬዝዳንት ዕድሜ ደግሞ አስር ዓመት ሊሆን ይችላል፣ ከዛ ሀያ ዓመት ያለ ጥርጥር አብይ ፈላጭ ቆራጭ ሆኖ ይቀመጣል ነው። ስለዚህ እስክንድር የሚቆየው የምርጫው እስኪመጣ ነው። ምርጫው እነ መራራም እነ ማን እነ ማን እነ አብንም እነ ማንም አጃክበው እዛ ተመረጠ አልተመረጠ ጎንደር መረጠ ከተማ ከተማ ላይ በካሜራ ይመርጣሉ። አለቀ። ይመረጣል። ከዛ አብይ የብልጽግና አሸነፈ የሚለው ሊታወጅ ጥቂት ቀን ሲቀረው እስክንድር እጅ ይሰጣል። እጅ ይሰጣል፣ በህልሜ መሰለኝ አየሁት፣ እንደ ህልም ነገር ነው እና እስክንድር እጅ ይሰጣል። ከዛ በኋላ ዜናው ሁሉ አጀንዳው ሁሉ ምን ይሆናል? አፍሪካ ህብረት እነ ቢቢሲ እና አልጀዚራ የአሜሪካ መንግስት ምናምን ና ምናም ተሎ ያው እስክንደርም ከፍ ያለ ቦታ ስላለው እነሱ ይቀመጣሉ። ከዛ በኋላ ፊርማ እጋገራችን ስራ መሆነች ምናምን በጎን ምን ያልኩት አብይ ያሸነፈ ይባላል። ህዝቡ እዚህ እስክንደር ይባል ወይስ አብይ? ግምትም ሊሆን ይችላል ላይሆንም ይችላል። እናንተ እንደፈለጋችሁ አድርጉት ግን እስክንድር የሚቆይ ይመስላል። እስከ ምርጫው ሰዓት የሚቆይ ይመስለኛል። ቢሰምርልኝ ደስ ይለኛል። ይሄ ትንቢቱ በዚህ መልኩ ቢያልቅ ግን ከዛ በፊትም ቶሎ ቢወጣ ለትግሉ በጣም ጥሩ ይሆናል ብዬ አስባለሁ ማለት ነው። ከጎጃም እነ ማዕሬ እንግዲህ ጫናው ከበዛና አሁን ባለው ሁኔታ እንትን የሚል ከሆነ ያው ሚሽናችንን ጨርሰናል ይላሉ። ጎጃም ያሉት ምዕራብ ጎጃም ያለውን ከነሳሚ ጋር የሚያገናኘውን ድልድይ ማፍረስ ባለመቻላቸው ብቻ ነው እስካሁንም የቆዩት፣ እንጂ ምንም ችግር የለባቸውም። አታዩትም እ ተዋግቶ አያውቅም። ሬዲዮኑን ይዞ ሬዲዮኑ እንደዚህ የተከዘበትን አለ ሬዲዮኑን ይዞ ምኑን ይዞ ተቀምጧል። ተመቱ ቤት ተዋጊ ንደስ ፎቶ አንድ ቀን እንደዚህ እንደ ወንዶቹ እንደዚህ እንትንሳሊዝ እንትንሳልል አብይ አህመድ የስራ ሚስጥ እግዚአብሔር የፎቶ ፖለቲካ የሚባል ነገር አምጥተ ተከልክብን። ይኸው ኮፒ አድርገው ወንድሞቻችን ይ ነው እንደ ይህ ነገር ብቻ የሆነ ነገር ይሁን አድርገዋል ማለት ነው። በጎጃም አሁን የሚጨፋጨፈው ጣ ሚኒሻና ልዩ ኃይል ፋኖ ነው የሚጨፋጨፈው። መከላከያ ዳር ሆኖ እያየ ነው፣ እየሳቀ ነው። ፋኖን ፋኖ ሚኒሻውን ጭፍጭፍ ያደርገውና ያሆ ያሆ ያሆ እያለ ይገባል። ከዛ ደግሞ በለስ የቀናቸው ቀን ሚኒሻዎቹ ምንድነው ስሙ፣ ሚኒሻዎቹ እና አድማ ብተናዎቹ ፋኖ ይገላሉ። ከዛ ይጨፍራሉ። አሁን በቀደም በጎጃም የሰማሁት ሚኒሻው ፋኖ ተዋግተው ገደሉ ሲጨፍሩ ዋሉ። ከዛ ሟች ሲነገር የሞተው የአክስት ልጅ በጣም የሚወደው የአክስቱ ልጅ ፋኖ ነው። እዛ ሲጨፍር የነበረው ሚሊሻ ቁጭ ብሎ ወንድም ወንድም ወንድም፣ እናታለቤ እናታለቤ እናታለቤ እያለ ሲያለቀስ፣ በቃ ለጎጃም የተሰጠው ይሄ ነው። ገና ጎጃም የሃይማኖት አለበት፣ ቅባት ኦርቶዶክስ፣ ገና ይፋጃል። ገና ደግሞ ሸንጎ አማራ ብሎ ያፋጁታል። ገና ሚኒሻ እና ፋኖን ያፋጁታል። በሌላ በኩል እነ አስረስ ስራቸውን ጥንቅቅ አድርገው ጨርሰዋል። እነ ፓስተር ተሰማ ጥንቅቅ አድርገው ጨርሰዋል። እንትን ንቅሳት ያለባቸውን ሁላ ፍቀው ነው መስቀል ያስጠፉት፣ መስቀል ያስጠፉት እነ ዲቦ ምናምን ፋርጠጠጥለውት ሄደዋል። መርጦ ለማርያም የሆን ነው። እነ አብዱ ሴን ዛሬ ገብተው ጎብኝተው ምን ብለው ነው የመጡት? ይሄ ነው። በቅርቧል ከሽማግሌዎቹ መካከል ካሉት ሽማግሌዎች መካከል እኔም ስላለው ስለምሰማ ስማው ስለምባል ሰማለው የምሰማውን ደግሞ ልክ እንደነዩ ጩፍ አድርጌ እናገራለሁ። እግዚአብሔር ነገረኝ አልልም እንጂ ጌታ ተገለጸልኝ፣ አለልም እንጂ ያው እየነገርኳችሁ ነው። የሚሆነው ይሄ ነው ግን፣ ምን ይሆናል በዚህ ማሸነፍ ይቻላል አይቻልም? አይቻልም። ምንድን ነው የሚቻለው? ትክክለኛ ድርድርም ሲሆን ትክክለኛ በውሸት አትችልም። የህዝቡ መከራ የሀገሪቷን ኢኮኖሚ እንቁትኩቱን ከማውጣት ውጭ ምንም አታመጣ፣ ምንም አልኳችሁ፣ ምንም አታመጣ አንድ ማስረሻ ነው የገባው። ሰራዊቱ እንግዲህ ተመልከቱት፣ መሬት ያለውን ሰራዊት አሳያቸው ቶሎ ቶሎ። ይኸውላ የታጠቀ ነው። ይኸውላ አላፈናፍን ያለው ኃይል ውስጡ ስላለ ነው። ይኸውላ ወንድ ነው፣ ሱሪ የታጠቀ ነው፣ ያውም አማራ፣ የአማራ ወንድ ነው። ሸዋ ነው ያለው። ይሄ ለአዲስ አዲስ አበባ አፍንጫ ስር ነው ያለው፣ አዲስ አበባ አፍንጫ ስር የሩቁን ትተን ማለት በወሎ ያለውን በላስታ ያለውን በጎንደር ያለውን በሳሚጋ ያለውን በጎጃም ራሱ አላዋጋው ብለውት እንጂ ያለውን ትተን የፖለቲካ ቁማራውን ባለው የአማራ ትውልድ ላይ አይሰራም። ትክክለኛ ነገር ሳትዋሹ መሄጃ አቶ ተማረኩ ያለውን ሰውዬ ተደራድሬ ነው ሳትሉ እነ አፍሪካ ህብረትን ምናምን ሳትሸውዱ ሸውዱ፣ አለም አቀፍ ዜና እንኳን እኮ ሽፋን ያጣችሁት በዚህ ምክንያት ነው። ስለዚህ ትክክለኛውን ነገር አሁን ይሄ ለመንግስት ምክር እየመከርኩ ነው። አማራው ቁጣ ላይ ነው ያለው። አማራው ሳት ነው የለበሰው። አርባ ዓመት ይፈጃል፣ ሰላሳ ዓመት ይፈጃል፣ ሀያ ዓመት ይፈጃል እንጂ በማታለል አይሆንም፣ በፕሮፓጋንዳ አይሆንም። የመረረው ነው የገባው። እኔ የምነግረው ለእናንተ ሬት ነው፣ ይመራቸዋል። ግን እውነቱን ተቀበሉ። አቃቸዋለሁ፣ አያቸዋለሁ፣ እሰማቸዋለሁ። የሚወጡትን ያውቃሉ። እነሱም እራሱ እገሌ ይወጣል፣ እገሌ ይወጣል፣ እገሌ ይወጣል፣ እገሌ ይሄዳል፣ እገሌ ይወዳል፣ እገሌ እንዲህ ያደረጋል፣ እንዲህ ያቁታል። እነሱ ቶሎ በወጡልን፣ ቶሎ በሄዱልን ነው የሚሉት። አለቀ። ወያኔ ለራሷ መዓት እግዚአብሔር ፍዳ አምጥቶባት እሳት አምጥቶባት ሽባ ሆናለች። ድንጉጥ ሆናለች። መብረቅ የመታው በሬ ሆናለች። እሱ አለቀ። ከዚህ በኋላ ወያኔ ሰው ትሆናለች ከዚህ በኋላ ወያኔ ምና እሱም እኔ አይመስለኝ አይመስለኝ አይመስለኝ። ብትጀምር አሁን ትጀምር ነበረ። ብትጣላ አሁን ትጣላ ነበረ። ተቀጣለች በደንብ። ያንኑላ ቆማጣ፣ ያንኑላ ሽባ፣ ያንኑላ ህዝብ አስጨፍጭፋ አሁን ድጋሚ አይመስለኝ አይመስለኝ። ከላይ አንድ የጦርነቱ ተጀምሮ ከላይ አብረው ሰብሰብ ብለው ካልመጡ በስተቀር ወያኔ ያውም አማራን አግዛ እንትና መርታ ከዛ፣ አሁን ያለው አማራ ወያኔ መታ እየመራችሁ ነው ወያኔ እንደዚህ ምናምን እያደረገችሁ እሱ የሚሰራ አይመስለኝም። ሌላው እነ አርበኛ ዘመነ ካሴ አርበኛ ዘመነ ካሴ ምናምናምን አሁን ጎጃም ያለመኖሩ ጠቅሞታል አለ ጎጃም ያለመኖሩ ጎጃም ያለመቀመጡ ጠቅሞታል እንጂ አስረስ ማሬ ያሰናብተው ነበር። የመጨረሻ እግዚአብሔር አውጥቶታል። እግዚአብሔር እንግዲህ ባለበት ይጠብቀው፣ ባለበት ይጠብቀው። ነታው ይሄ ነው። ተመልሶ ከመጣም ደግሞ የራሱ ጉዳይ እግዚአብሔር ይሁነው። የሚያገባኝ ነገር የለም። ለማንኛውም ግን ለማንኛውም ግን በዛም ተባለ በዚህ ወጥቷል። ባለበት ሆኖ ፖለቲካውን መስራት ይችላል ባይ ነኝ። ይኸው ነው።